ብዙ አብያተ ክርስቲያናትን ብዙ አብያተ ክርስቲያናትን መገንባት መገንባት እንችላለን እንችላለን በሊቀ መላእክት በሊቀ መላእክት በቅዱስ ሚካኤል ምልጃ የምታምኑ በቅዱስ ሚካኤል ምልጃ የምታምኑ ሁላችሁ ሁላችሁ ሰንሰለቱ ሰንሰለቱ እንዲከፈት እንዲከፈት የበኩላችሁን አስተዋጽኦ ያደረጋችሁ የበኩላችሁን አስተዋጽኦ ያደረጋችሁ ዋጋችሁ ከእግዚአብሔር ነው ዋጋችሁ ከእግዚአብሔር ነው። በምድር ላይ ደግሞ በምድር ላይ ደግሞ ይሄው ሰንሰለቱ ተከፈተ። ሰንሰለቱ

እግዚአብሔር ይመስገን፣ እግዚአብሔር ይመስገን እያላችሁ ጻፉልኝ ነው።

እንግዲህ ታሪክ ተሰርቷል። ዛሬ በአርሴማ ቀን እንግዲህ ዛሬ ታሪክ ተሰርቷል። ሁላችሁም ኦርቶዶክሳውያን ላደረጋችሁልን ትብብር እጅግ በጣም እናመሰግናለን። ከዚህም በላይ ደግሞ ታሪክ ሰርተን እናንተም የታሪኩ ተቋዳሽ እንድትሆኑ በማክበር እንጠራችኋለን ማለት ነው። ቅዱስ ቤተ ክርስቲያናችን ደግሞ እዚች ጋር ተገንብታ ትልቅ የበረከት ቦታ እንደሚሆን ብዙዎች የሚድኑበት ቤተ ክርስቲያን እንደሚሆን እምነታችን ነው። ሰላማችሁ ይብዛ።